ጤና ይስጥልኝ አድማጭ ተመልካቾች፣ ከአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እንዲሁም ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንልክ እዝ ዋና አዛዥ ዋርካው ምሬ ወዳጆ የተሰጠ መግለጫ አለ። በቪዲዮ እንድትመለከቱ ጋብዝ ናችሁ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ሙሉ መግለጫውን ታደምጡ ዘንድ ጋብዝ ናችሁ።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 ሌላ አሁንም ሀውጃኖ ክፍለ ጦር ላይ አንዲት እህታችን ታጋይ የተደረገውን የጡት መቁረጥ ያልተገባ ኢሰብአዊ የሆነ በዓለም ላይ አይተነው የማናውቀውን ግፍ እንደፈጸመ ይታወቃል ማለት ነው። ስለዚህ ይሱ የተሰጠውን ተልእኮ እየፈጸመ ነው።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 እንዲያ ሲል ተገሎ በብዙ መንገድ ነው አማራ እየተጨረሰ ያለው ልንገርህ፣ ከአሁን በፊት ታስታውሱ ከሆነ መቶ ሀያ ሞርተር የማረክ ናቸው ጊዜ የመጀመሪያው ትግል ሲጀመር ትግል አበላሽታችኋን ተብለው የተገደሉ የአማራ ተወላጆች በርካታ ናቸው። ትግል አበላሽታችኋን የተባሉ የኦሮሞ ተወላጆችም በዚህ ተመሳሳይ ተረሽነዋል። አማራ የሚረሸንበትን መንገድ ልንገርህ፣ አይኑ ውሃው ያላማረው አንተ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 ልጆቻቸው፣ ወንድሞቻቸው፣ ባሎቻቸው ተገለው የተቀበሩበትን ቦታ እንኳ እያወቁ አውጥተው ለመቅበር ጨንቋቸው፣ ፈርተው በየካምባቸው አጥር ጎን በየውሃ ቱቦው ቀብረውት የነበረውን ያንን እያወጡ ሲቀብሩ የተመለከትንበት ነበር። ለምሳሌ ያህል አስታውስ ላስታውሳችሁ ከተፈለገ እስታይሽ አካባቢ ተቀብሮ የነበረ ልጅ አውጥተው ሲቀብሮ የነበረ ማለት ነው።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 በቃ ራሱን የቻለ አጀንዳ ይዞ የመጣ ትውልድን ዘርን ሊያጠፋ የመጣ ኃይል አለ። ያን ኃይል ጋር እንድንታገል በዚህ አጋጣሚ መልእክታችንን ማስተላለፍ እፈልጋለሁ። ከዚህ በመቀጠል የአማራ ፋኖ ብሔራዊ ኃይል አፋባሃ በአራቱም ማዕዘን ያለህ ጓዶች፣ ለማይቀርልህ መታረድ፣ ለማይቀርልህ ብልት መቆረጥ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 እኛ እንደ ሚኒልክ ዝግጁ ነን። ሌላውን በያለበት በዚህ ልክ እየተዘጋጀ እንደሆነ እተማመናለሁኝ። እንግዲህ ከዚህ በመቀጠል የአማራ ፋኖ አፋባሃ እንግዲህ የማረካችሁትን አሁንም ወደፊትም የሚማረከውን ኃይል አደራ ምላችሁ በተገቢው መንገድ በተገቢው መንገድ አያያዛችሁን እንደምታኮሩኝም የአማራን ሕዝብ ወይም የናንተን የትግል እሴታችሁን ያከበረ መንገድ የሰብአዊ መብት አያያዛችሁን በተማማርንበት እያደረጋችሁት ባለው መንገድ እንድትቀጥሉ። ጠላቶቻችን የፈለጉትን ያድርጉ። ያደረጉት ነገር ለእኛ የትግል ጥናትን ነው የሚሰጠን እንጂ ሽንፈትን እንደማይሰጠን እናውቃለን። እናንተ የእነሱን ተግባር እንዳትከተሉ ይህን መልክቴን አስተላልፋለሁ። በመቀጠል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 በርካታ መልእክቶች ተላልፎበታል። የምኒልክ እዝ ባለፉት ቀናት በዘመቻ አርበኛ ደማሊ በርካታ ድሎችን ተቀዳጅቷል። በዛች አጭር ጊዜ በወሰደች ዘመቻ ያሳካቸው ስኬቶች ያደረጋቸው ድሎች ቀጥሎ ፋኖ በሙሉ አቅሙ በአራቱም አቅጣጫ ሲንቀሳቀስ ምን ሊያደርግ እንደሚችል አርበኛው እንደተናገረው የሚያሳይ ነው። በሚቀጥል በቀጥሉ በሚመጡ የፋኖ እንቅስቃሴዎች ዘመቻዎችም በርካታ ነገሮች ይጠብቃሉ። ከዚህ ጋር በተያያዘ አርበኛ ምሬ ወዳጁም ዝርዝር መረጃ ሰጥቶናል። ከዚህ ጋር በተያያዘ ተጨማሪ መረጃዎችን ከሰዓታት በኋላ በሌሎች የዜና ወጃችን ይዘን የምንቀርብ ይሆናል። እስከዛው ድረስ ቸር ያሰማን።